አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሃያ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ሐዋርያ ወልደ ዮሴፍ። ይህም የዮሴፍ ልጅ ሐዋርያው ሲሆን የጌታችን የኢየሱስ ክርስቶስ ወንድም የተባለው ነው። ምክንያቱም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በስጋ አንድ ላይ አድገዋልና። በዛሬው እለት መታሰቢያው ነው። ሁለተኛ ቅዱስ ጢሞና ሐዋርያ ወዲያቆን፣ ይህም ከሰባ ሁለቱ አርድእት አንዱ ሲሆን ከሰባቱ ዲያቆናትም አንዱ ነው። ታዲያ ሐዋርያት ከእነርሱ ጋር ተከትሎ ቃላቸውን እየሰማ የእነሱ የሚያደርጉትን ያደርግ ነበርና ኤጲስ ቆጶስ ሆኖታል። የጌታ የኢየሱስ ክርስቶስንም ወንጌል ወደ ተለያየ አገር ሰብኳል። በስተመጨረሻም በሰማዕትነት በዛሬው እለት አርፏል። ሶስተኛ ቅዱስ አግናጢዎስ ሰማዕት መታሰብ የሆነው፣ አራተኛ ቅዱስ ፊልጶስ መታሰብ የሆነው። ወርሃዊ በዓላት፣ አንደኛ ቅዱስ ቶማስ አዋርያ፣ ሁለተኛ ቡነ ሀብተ ማርያም ጻድቅ፣ ሶስተኛ ቡነ ኢየሱስ ሞዓ ዘይሳቅ ዘሐይቅ፣ አራተኛ ቅዱሳን ሰማዕታተን አግራን፣ አምስተኛ ቅዱስ አቡነ ሰላማ ከሳቴ ብርሃን። ደግሞ ጥቅምት ሀያ ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ ጌታችን ኢየሱስ ክርስቶስም ወይም መዳኅኔ ዓለም ጥንተ ስቅለቱ ይታሰባል። ይህም ለሰው ልጆች ድነት በመስቀል ላይ በቀራኒው የተሰቀለበት ዕለት የሰው ልጆች ሁሉ ከሲኦል የወጡበት አዳም ከእስራት የተፈታበት ዕለት ይታሰባል። ወይም ጥንተ ስቅለት መዳኅኔ ዓለም በመባል ይታሰባል። ሁለተኛ ቅዱስ መቃርስ ብፁዓዊ ይህም መታሰቢያው ነው እረፍቱ ነው። ሶስተኛ አቡነ መባፂዮን ጻድቅ መታሰቢያው ነው። አራተኛ አባጽጌ ድንግል አባጽጌ ድንግል ዘወለቃ መታሰብ የሆነ ወርሃዊ በዓላት። አንደኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ሁለተኛ ቅዱስ የይቆብ ዘግሙድ፣ ሦስተኛ ቅዱስ ገላውዲዎስ ሰማዕት ንጉሠ ኢትዮጵያ፣ አራተኛ ቅዱስ ቢፋሞን ጻድቅና ሰማዕት፣ አምስተኛ ማር ቅዱስ ፊቅጦር ሰማዕት። የቅዱሳን የሰማዕታት በረከታቸው ረዴታቸው የአምላካችን የመድኃኔ ዓለም ምሕረትና ይቅርታ አይሌን